አሐዱ አምላክ አሜን። ብፁዕ አባታችን፣ የእግዚአብሔር ቤተሰቦች ምእመናን፣ እንደምን አላችሁ? እንደምን አላችሁ? የሰበሰበን የሚያስተምረን፣ የሚመክረን፣ የህይወታችንም የነፍሳችንም የሥጋችንም ባለቤት ለባሕሪ እግዚአብሔር ክብርና ምስጋና ይግባው። ስለ ወንጌል ሁሉን አደርጋለሁ ነው። እንግዲህ እኔ ለተወሰኑ ደቂቃዎች የምናገረው በዚሁ ሀሳብ ነው። እና እኛም የምንናገረው እናንተም የምትሰሙት አያሳጣን አያሳጣችሁ፣ እግዚአብሔር በመላ በግምት ከማውራት ከመናገር ይጠብቀን። ተናግረን ማዳን እንኳን ቢያቀተን ተናግረን ለመጥፋት ምክንያት እንዳንሆን ይጠብቀን እግዚአብሔር። ወንጌል የምስራች ነው። ወንጌል የድህነት ቃል ነው። ወንጌል አራት ወንጌሎች ማለት አይደለም። የማቴዎስ ወንጌል፣ የዮሐንስ ወንጌል፣ የማርቆስ ወንጌል ማለት አይደለም። አጠቃላይ የድህነት ትምህርት፣ አጠቃላይ ዘመነ ሐዲስ፣ አጠቃላይ ዘመነ ሥጋዌ፣ አጠቃላይ ክርስቶስ ከተወለደበት ጊዜ ጀምሮ ያለው ዘመኑ፣ ጊዜው፣ ሁኔታው ሁሉ በወንጌል ይጠራል። ወንጌል ማለት የድህነት ትምህርት ማለት ነው። ሐዋርያው ቅዱስ ጳውሎስ በገላትያ መልእክቱ ምዕራፍ 3 ቁጥር 8 ላይ ትልቅ ነገር ተናግሯል። እግዚአብሔር ይህንን ወንጌል አስቀድሞ ለአብርሃም ሰበከለት ይላል። ልብ አድርጉ። ለማን ነው የሰበከለት? ለማን ነው የሰበከለት? ለአብርሃም። ምንድን ነው የሰበከለት? ወንጌልን። የትኛውን ወንጌል የሚባል በዘርከ የተባረኩ ሁሉ አሕዛበ ምድር በዘርህ የምድር አሕዛብ ይባረካሉ የሚለውም ከወንጌል ተካቷል። ይሄ በኦሪት ዘፍጥረት ምዕራፍ 22 ቁጥር 13 ላይ ያለ ኃይለ ቃል ነው። ሐዋርያው ቅዱስ ጳውሎስ ግን ወንጌል የሚባለው ስለ ድህነት የተነገረው ነገር በጠቅላላ ወንጌል ተብሎ ይጠራል። የማቴዎስ ወንጌል፣ የዮሐንስ ወንጌል፣ የሉቃስ ወንጌል የምንላቸው አራቱ ወንጌላውያን ክርስቶስ ከጽንሰት እስከ እርገት ድረስ ያደረጋቸውን ጠቅለል ባለ መንገድ ያስተማረው ትምህርት የሰራው ምግባር ትሩፋት ያደረገው ተአምራት ጠቅለል ባለ መንገድ የተነገረበት መጽሐፍ ነው። አሁን ወንጌል ስንል ግን እነዚህን አራት መጽሐፍት እያልን አይደለም። አጠቃላይ ዘመነ ስጋዌ የድህነቱ ዘመን የይቅርታው ዘመን ከልደተ ክርስቶስ ወዲህ ያለው ዓመተ ምሕረቱ በጠቅላላ ምን ተብሎ ይጠራል? አለ ወንጌል ተብሎ፣ ወንጌል ተብሎ ይጠራል ነው። እንግዲህ ወንጌል የድህነት ቃል ነው ብለናል። ሰዎች ለመዳን መማር አለባቸው። ሰዎች ለመዳን መስማት አለባቸው። የሚሰሙበትን መንገድ ማስተካከል ነው የእኛ ስራ። ድኖ ማዳን፣ ሰምቶ ማሰማት፣ በልቶ ማብላት ማለት ነው። እንግዲህ ወንጌል ማለት እኔ ባጭሩ ነው የአፋልጉ ማስታወቂያ ሁሉ ይመስለኛል። አንዳንድ ጊዜ እንደምታውቁት በአሁኑ ጊዜ ብዙ ሰው ለምን እንደሚጠፋ አላውቅም እንጂ የአፋልጉኝ ማስታወቂያ በዝቷል። ትልልቆች ይጠፋሉ፣ ህፃናት ይጠፋሉ፣ ጎረምሶች ይጠፋሉ፣ ሴቶች ይጠፋሉ። በሬዲዮእና በቴሌቪዥን አይታችሁ ከሆነ እንደ ያለ ሰው ጠፍቶብኛል፣ መልኩ ቀይ ነው፣ ጥቁር ነው፣ ጸጉሩ ተላጭቷል፣ አልተላጨም፣ ረጅም ነው፣ አጭር ነው፣ ይህን ቋንቋ ይናገራል፣ ጫማው፣ ልብሱ፣ የሚናገረው ቋንቋ፣ የጠፋበት ቦታ፣ ጊዜ፣ እነዚህ ሁሉ ተጽፎ ነው አፋልጉኝ የሚባለው። የሚፈለገው ሰውዬ ደግሞ ከተገኘ በኋላ የት ማምጣት እንዳለብን ሁሉ በዛው በአፋልጉ ማስታወቂያ ላይ ይነገራል። እንግዲህ ትልቁን ፈላጊ በዓለም ላይ ማን ነው? እግዚአብሔር ነው። የጠፋው ማን ነው? ሰው ነው። መቼ ነው የጠፋው? አዳም የበለሱን ቅጠል ከበላበት ጊዜ ጀምሮ። የመጀመሪያውን አፋልጉኝ የፈለገው ማን ነው? ራሱ እግዚአብሔር ነው። አይቴ ሃሎ ከአዳም አዳም የት ነው ያለው ብሎ ፍለጋ የመጣው ራሱ እግዚአብሔር ነው። ከዚያ በኋላም ደግሞ መነ ፌኑ ሀበዝ ህዝ፣ ወደ ጠፋው ህዝ ማንን ልካለሁ እያለ በነ ኢሳያስ በነ ኤርሚያስ በነ ህዝቅኤል በሌሎች በአበይት ነቢያትም ሆነ በደቂቀ ነቢያት እያደረ የአፋል ጉኝ አናግሯል። እግዚአብሔር ሰዎችን እግዚአብሔር ያልፈለገበት ጊዜ የለም። የሚገርመው ነገር በሽተኞች ሐኪሙን መፈለግና መሄድ ሲገባቸው ሐኪሙ በሽተኞችን የሚፈልግበት ነው። በክርስትና ስንመለከት እግዚአብሔር ወደ በሽተኞቹ መጣ። ልብ አድርጉ። በመሰረቱ በሽተኞቹ ወዴት ነበር መሄደባቸው? ወደ ዶክተሩ፣ ወደ ሐኪም ቤት መሄድ ያለባቸው በሽተኞቹ ነበሩ። ወደ በሽተኞቹ መጣ እግዚአብሔር። አባ ጊዮርጊስ ዘጋስጫ የሚባለው በአስራ አራተኛው መቶ ክፍለ ዘመን የነበረ እምነትን ከእውቀት እውቀትን ከቅድስና ጋር አጣምሮ የያዘው ታላቁ ሊቅ ምን አለ? እስመ እግዚአብሔር አቃቤ እስራኤል ውቱ በመለኮቱ እግዚአብሔር በመለኮቱ ፈዋሽ ሐኪም ነው አለ። ወፈውሰ ድውያን ውቱ በትስብእቱ እንደገና በስጋው በሰውነቱ ደግሞ የተቀመመ መድኃኒት ነው አለ። በመለኮቱ መድኃኒት ይቀምማል በስጋው ደግሞ የተቀመመ መድኃኒት ነው አለ። ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለዋል። የተቀመመ መድኃኒት ይሄን የመጠቀሚያ ጊዜው የማያልቅ ሕፃናት፣ አሮጊት፣ ወጣት፣ ድሃው፣ ሀብታሙ፣ ተራው ሰው፣ ትልቁ ሰው እኩል የሚወጣው የሚጠቀምበት መድኃኒት የሰጠ እግዚአብሔር ነው። ስለዚህ አቃቤ ሥራይ መጽአ እምሰማየ ሰማያት አለ። መድኃኒቱን የቀመመው ባለ መድኃኒቱ እግዚአብሔር ከየት መጣ አለ? ከሰማየ ሰማያት መጣ። እሱም ወንጌልስ በወንጌል ሲናገር ምን አለ? ባለቤቱ ህሙማን ይፈቅድ ወለ አቃቤ በሽተኞች ባለመድኃኒቱን ምን ያደርጉታል? ይፈልጉታል። ጤነኞች አይደሉም ማለት። ባለመድኃኒት የተባለ እግዚአብሔር ነው። በሽተኞች የተባለ እኛ ነን። ሐኪም ቤቷ የፈውሱ ቦታው ቤተ ክርስቲያን ናት። መድኃኒቱ ከንስሐ ጀምሮ ሥጋ ወደሙ፣ ሌሎችም በዚህ ሊካተቱ የሚችሉ ነገሮች መድኃኒት ናቸው። እና ይህ እንግዲህ ይህንን ለማወቅ እግዚአብሔር ያፋልጉኝ ማስታወቂያውን ያናገረበት መንገድ ነው። ኦርቶዶክሳዊ ተዋሕዶ ቤተ ክርስቲያን በብዙ መንገድ ወንጌልን ሰብካለች በስብከቱ በሰዓታቱ በማህሌቱ በአቋቋሙ በቅዳሴው በውዳሴው በስንክሳሩ በገድሉ በተአምሩ በድርሳኑ በአራቱ ጉባኤያት በብሉያት በአዲሳት በመጻሕፍተ ሊቃውንት በመጻሕፍተ መነኮሳት ሁሉ የተሰበከው አዳኙ ፈዋሹ ህያው ዘላለማዊው መድኃኒትም ባለመድኃኒትም የሆነው ራሱ እግዚአብሔር ነው ስለዚህ ይህንን ማድረስ ነው የእኛ ስራ የጠፍሱ አሁን ዛሬ ብዙ ሰው ጠፍቶ ነው ያለ። በመጠጥ ቤት፣ በዝሙቱ፣ በተንኮሉ፣ በጉቦ በተለያየ ምክንያት ሰዎች ጠፍተውበታል። እግዚአብሔር ዓለም በሰው ብዛት ይጨነቃል። እግዚአብሔር ደግሞ ሰው የለኝ ይላል። እነ ቻይና እነ አሜሪካ እነ ህንድ እነ ራሽያ እነሱ ናቸው አየሩን እየበከሉ። ከፋብሪካ የሚወጣው ጢስ ኦዞኑን እያሳሳ እየተሸነቆረ። እግዚአብሔር ስስ ኦዞን አልፈጠረም። ስስ የአየር ንጣፍ አልፈጠረም። ስስ በቂ ጊዜ፣ በቂ መሬት፣ በቂ ነገር ፈጥሯል። አሁን አንዳንድ ሰው ጊዜ አጥር ስትሰሙታላችሁ፣ እግዚአብሔር 24 ሰዓት ባርኮ የሰጠ እግዚአብሔር የምኝታ፣ የመብያ፣ የማረፊያ በቂ ነው። ማብቃቃት ያቀታቸውና ለገንዘባቸው እንደሚበትኑትና አነሰን እንደሚሉት ጊዜውንም ሳይጠቀሙበት ይቀሩና ጊዜ የለኝም። ኑይ ወንጌል ተማሩ ጊዜ የለኝም። ወንጌሉን ለሕዝብ ማድረስ አለብን ነው የምናደርስበት መንገድ ግን አገልግሎቱን ሐዋርያው ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 12 ላይ ከቁጥር 12 ጀምሮ ስታነቡ ድርሻ ድርሻቸውን ከፋፍሎ ነግሮናል። በሰው ይላል ቅዱስ ጳውሎስ። የቆሮንቶስ ክርስቲያኖች አንድ ችግር ተፈጥሮባቸው ነበር። አንዱ በአንዱ አገልግሎት እየቀና አንዱ አንዱ የአንዱን አገልግሎት እየተመቀኘ ሰባኪው በዘማሪው ሰይጣን የሚያወጣው ቋንቋ በሚናገረው ቋንቋ በሚናገረው ደግሞ ትንቢት በሚናገረው እርስ በርሳቸው እየተቀናኑ በራሳቸው አገልግሎትና ጸጋ ከመጠቀም ይልቅ በሌሎች አገልግሎትና ጸጋ በመቅረድ ጊዜያቸውን ማባከን ጀመሩ። ስለዚህ ቅዱስ ጳውሎስ ለዚህ ትምህርት ምን አይነት ምሳሌ ሰጥቶ አስተማረ? ሰው አለ ቅዱስ ጳውሎስ፣ ሰው የሚባለው ብዙ ነገሮች ተጠራቅመው ነው። ሰውን በዝርዝር ስንጠራው ምን ማለት ነው? ይሄ ምንድን ነው? እጅ ነው አይደል። በምን ይጠቃልላል? በሰው አፍ ምንድን ነው ብቻውን ስንጠራው? አፍ ነው አይደል። በማህበር ሲጠራ ግን ምን ይባላል? ሰው የሚባለው እነዚህ ሁሉ ነገር ተሰባስበው ነው አለ ቅዱስ ጳውሎስ። ግን ከነዚህ ውስጥ አለ እመኒ ትቤ እግ አንሰ ኢኮንኩ ኡሙስተ ነፍስት። አይን ብድግ ብላ እኔ ባላይ ኑሮ ይህ ሁሉ የሰውነት ክፍል ዋጋ የለውም፣ ስለዚህ ከዛሬ ጀምሮ ከዚህ ማህበር ወጥቻለሁ ብትል አይኑና መቀጠል ትችላለች ትችላለች አልችልም ማህበሩ ቢያባርራት እኮ በብልቃጥ የተሞላ ውሃ ማለት ነው አለ ጆሮ ይታያቸዋል አለ ይሄ ጆሮ ይባላል አለ ይሄ ቀፎ ነው ሲም ካርዱ እዚህ ውስጥ ነው ያሉ አሁን አንዳንድ ሰው አገልግሎት መስጫ ውጪ የሆነ ጆሮ አለ አማይ አሁን እዚህ ቁጭ ብሎ ትምህርት የማይሰማ ጆሮ አለ ግን ሲም ካርዱ ዘግቷል አገልግሎት አይሰጥም ከአገልግሎት መስጫ ውጪ አሉ ሰዎች አሉ ብጣራቹ አይሰሙ አራት ትራ ይሄሉ ስለዚህ አሁን ይሄ ጆሮ የየትኛው ማህበር አባል ነው በጥቅሉ ማህበሩ ማን ይባላል ብያለሁ ይሄ ምንድን ነው? ከአባላቱ አንዱ ማለት ነው አይደለ? አሁን ጆሮ እኔ ባልሰማ፣ ይሄ ሁሉ ድርጅት ዋጋ የለው። መረጃ ከየት ያገኛል ብሎ ተገምጥ የልቁ ደግ ብ ይቺ ጆሮ ተቆርጣ እዛ ጋር ብታገኘው ምንድን ናት? ጆሮ ትርጉም የሚሉ ከማን ጋር ሲኖር ነው? ከሰውነት ጋር ሲኖር ነው። አሁን እጅ ብዙ ስራ ነው የሚሰራው አይደል ይሄ እኮ እኔ የቆረስኩ እያጎረስኳቸው ነው። እኔ ባላ ጎርሳቸው እኔ ባል ሰራ እኔ ባል ጽፍ እኔ ምን ባል ምን ባልም ብሎ የሰራውን ስራ ደርድሮ ከማህበሩ ልውጣ ቢልና ጋ ተቆርጦ እዛ ጋር ብታገኙት እጅነቱ ያቆመ ቁራጭ ስጋ ወርቋል ነው የሚባለው። እጅ እጅ ሊሆን የሚሰው ከማን ጋር እስካለ ድረስ ነው? ከሰውነት ጋር እስካለ ድረስ ነው። አሁን ባጭሩ ሰሞን እዚህ ላይ እናቆምና ወደ ወርቁ እንሂድ። ቅዱስ ጳውሎስ ይህን ምሳሌ የፈለገው በአገልግሎቱም ውስጥ እንዲሁ ነናል አሁን የራሱ ድርሻ አለው እጅ የራሱ ድርሻ አለው። ሁሉም ስራ አላቸው ለማለት ፈልጌ ነው። ባይኔ የተመሰሉ መምህራን ናቸው። በአፍ የተመሰሉ መምህራን ናቸው። የምላስ ስራው ምንድን ነው? ያን መናገር ነው አይደለ? የመምህራን ስራ ምንድን ነው? መናገር በጆሮ የተመሰሉ በአይዛን የተመሰሉ ምእመናን ናቸው። የጆሮ ስራው ምንድን ነው? መስማት ነው። በእጅ የተመሰሉ አገልጋዮች ለስራ የሚፋጠኑ የውጭ አገልጋዮች ናቸው ብሎ ተንትኖ ያስቀምጠዋል። በራስ የተመሰለው ደግሞ ክርስቶስ ነው። ወይትን ራስ ትበል አንሰ ይፈቅደክሙ። ራስ የሰውነት ክፍሎችን በጠቅላላ አልፈልጋችሁም ብትል ህልውና ይኖራታሉ ይኖራታል። ከዚህ በላይ ለምሳሌ አንሰ ቢቆረጥና ቢወር ይሄ ብቻውን ይሰራል። ዋናው ሰው የሚባለው ከየት በላይ ነው? ከዚህ በላይ ነው አይደል? ፎቶም የሚለዩ ይሄ ነው። ከዚህ አካባቢ ነው። ከዚህ በታች አሉ ማንም እንደሆነ የሚታወቅ ነገር የለም። ሌላ ሰው ሊሆን ይችላል፣ አይታወቅም። እና ይሄ ራስ ግን ሰውነትን ጠቅላላ የሚያንቀሳቀሰው ዋናው ማዕከላዊ እዚያ ያለው የት ነው? ራስ ላይ ነው። ግን በራስ የተመሰለው ደግሞ ማነው? ክርስቶስ ነው። ዮሐንስ አፈወርቅ ይሄን ሲተረጉ ምን አለ? ንሕነ አባል ወውእቱ ርእስ እስማሃ ባህል ለወሪስ ህየ ይትጋብኡ ህዋሳት እኛ የሰውነት ክፍሎች ነን። ክርስቶስ ደግሞ ምንድነው? ራስ ነዋ። በራስ ይመሰላል ክርስቶስ እጁ የሚንቀሳቀሰው ማን እስካለ ድረስ ነው ራሰው እጁ ተቆርጦ ይኖራል፣ አይኑ ጠፍቶ ይኖራል፣ እግሩ ተቆርጦ ይኖራል። እራሱ ተቆርጦ የሚኖር ሰዋለ የለም። ክርስቲያኖች በተለያየ ምክንያት ሊሞቱ ይችላሉ፣ ሃይማኖታቸው ሊለውጡ ይችላሉ። ቤተ ክርስቲያን ግን ትቀጥላለች። ክርስቶስ ሲለያትን ያን ጊዜ በቁሙ ትሞታለች ማለት ነ ሰው የሚባለው እኮ ነፍስና ስጋ አብረው እስከኖሩ ድረስ ነው አለት ነፍስ ከወጣችሁ በኋላ ስጋ ብቻውን ሌላ ስም ይወጣለታምንደሚባለው ሬሳ ይባላ ክርስቶስ የተለያት ቤተ ክርስቲያን ባዶ መጋዘን ነው የምትሆነው። ክርስቶስ ነው ራሷ ማለት ስለዚህ፣ ዮሐንስ አፈወርቅ ራስ የተባለው ክርስቶስ ነው። እጅ፣ እግር፣ ጆሮ፣ አፍንጫ የተባለው ደግሞ እኛ ነን። ስለዚህ በአገልግሎቱ ውስጥ አይንም የአይንን ስራ እንዲሰራ፣ አሁን ለምሳሌ በሀገር ላይ ወታደር ድንበር ይጠብቃል፣ ነጋዴው ይነግዳል። በየቦታ በየስራ በየስራ መስኩ ተሰማርተን ሀገር በሰላም ይኖራል። እንደምታዩት በአገልግሎቱም ውስጥ ጳጳሳቱ የራሳቸው ስራ አላችሁ። ዲያቆናቱ የራሳቸው ስራ አላችሁ። ካህናቱ የራሳቸው ስራ አላችሁ። እናንተ የራሳችሁ ስራ አላችሁ። በክርስትና ውስጥ ማንም ከአገልግሎት ውጭ የሆነ ሰው የለም፣ ማንም፣ ሁሉም ስራ አለ። አሁን በአለማዊ ስራ እንደምታውቁት ከ65 ዓመት በላይ ጨርሷል፣ እስከ 18 ም አልጀመረም። መጨረሻና መጀመሪያው ቦታ የለው። እስከ 18 ም ገና ነው ይባላል፣ ከ65 በኋላም ጫፍና ጫፉ አይፈለግም። ሰው መሀከል ላይ ነው የሚፈለገው። እንግዲህ ጠቅላላ የስም ጡረታ ይወጣሉ ማለት ነው፣ ያቆማሉ። አይን ይፈዛል፣ ጉልበት ይደነግዛል። ሰውን ነገር ሁሉ መቼም እንደ እንደ መኪና የመለዋወጫ አይለውም። ሰውነታችን እንደምታውቁ ይዘን የወጣ ነው እና ይዘን ምን ገባ ወደ መቃብርና ሰው ከ65 ዓመት በኋላ ጡረታ ይወጣል። እስከ ከ18 ዓመት ደግሞ ገና ሩጦ አልጠገበም፣ ምራቁን አልዋጠም ይባላል። በክርስትና ግን ከና በእናቱ ማህፀን እስካለው ሕፃን ካለው ሕፃን ጀምሮ በምርኩዝ እስከሚሄደው እስከ ዘጠና እስከ መቶ ዓመት ሽማግሌ ድረስ ተፈላጊነት አላቸው። እነ ቅርቆስ በሰማዕትነት የሞቱት በሶስት ዓመታቸው የሶስት የሶስት ዓመት ሕፃን ባሆኑ ጊዜ በተፈጨ ድንች አማካኝነት ወደ ምግብ ሽግግር የሚለማመድበት እንጂ በሰማይ የሚሞትበት ጊዜ አይደለም። ካቦለድ ጋር የሚታገልበት ነው። አሁን ያውን እነ ቅርቆስ በዚህ ጡጦ በመጥባት ባለባቸው ሰዓት ወንጌልን የጠቡበት ጊዜ ነው። በሰይፍ የታረዱበት ጊዜ ነው። በእሳት የተጠበሱበት ጊዜ ነው። እንዲያውም እናቱ እንኳን ስትፈራ ጥብኢኬ እምን ፈጽም ገድ ለነ እማየ በርቺ ጠንክሪ፣ ይሄ ወላፈን መከራ ያልፋል። ወደ እግዚአብሔርም ሲጸልይ ምናለ ተፈቅድኑ ታዊ ጉንዶ ወተባረክ ፍሬው ፍሬውን ባርከ ግንዱ ልታቃጥለው ነው ወይ? እኔ የተገኘሁት ከእናቴ ነው። ፍሬውን ከነግንዱ ባርክ እያለ ለእናቱ ጭምር የጸለየ ህፃኑ በሶስት ዓመቱ ነው። የባሰ አለ ዮሐንስ መጥብ በእናቱ ማይፀን ተናግሯል። እነ ቅዱስ ጊዮርጊስ በሃያ ሶስት ዓመታቸው ነው በሰማየትነት ያረፉት። በእውነት የሃያ ሦስት ዓመት ወጣት በአሁኑ ጊዜ ዋና ስለ ዝሙት መረጃ የሚሰበስብ የሚያሰራጭ ነው። ከሰይጣን ጋር ሰው ከፍላ ቦታው መዋጋት አቅቶት በየቦታው የሚዝረከረክበት ወቅት ነው። እነ ዮሴፍ በፈርዖን ቤት በዝሙት የተፈጥሩ ነታቸው። በወጣት ቅዱስ ጴጥሮስ ለሐዋርያነት የተጠሩት ወደ 55 ዓመት ገደማና ላይ ያለው አባቶቻቸው አብርሃም ጻም በየርከ ወተፈለጥ ማዝማዲከ ከሀገር ውጣ ከዘመዱድ ተለይ ተብሎ የተጠረው በ75 ዓመቱ በስተርጅና ነው። ተገረዝ የተባለው በ ጠ አመቱ በሽምግልና ነው። ስለዚህ በእግዚአብሔር ቤት ሕፃኑም ወጣቱም አዛውንቱም ስራ አለው። ማለት ከስራው እጪ ሆነ ሰው ይሄን ድርሻ ድርሻ አለው። ጎንጌ ላይም በሉቋስ ወንጌል ምራፍ ስምንት ላይ እለተልእካው በነዋ ይሆን ኢየሱስ ክርስቶስን በገንዘባቸው የሚያገለግሉ ነበሩ፣ በሰውነታቸው የሚያገለግሉ ነበሩ፣ በአንደበታቸው የሚያገለግሉ ነበሩ። ስጦታው ልዩ ልዩ ነው ለማለት ነው። ስለዚህ ምእመናን ማድረግ የሚገባቸው እንድታደርጉ ለማስተላለፍ ያህል ነው። ቅዱስ ጳውሎስ በነፍሳችን ተወራደ ነው የምናገለግለው ሲል ነበር። ሰምታችኋል፣ አለ ከክርስቶስ ፍቅር የሚለየኝ ማን ነው? ምንም አይለየ ሰአቱ ስለቱ እኛ ግን ገልብጠን ነው የምንጻ እኔ ጻፍ ባል ይህን መልእክት ከክርስቶስ ፍቅር የማይለየኝ ማን ነው? ብዬ ነው የምጽፈው። ሁሉም ይለየኛል። ማድረግ የምንችለውን ነገር እናድርግ። ነው እንደተባለው በየጠረፉ ያሉ ወንድሞቻችን ድረሱልን እያሉ ነው እና እንድረስላቸው። የአፋልጉ ማስታወቂያው ይፈልጋቸዋል። እግዚአብሔር በወንጌል ላይ ኢየሱስ ክርስቶስ የወሳን ዐለት፣ አህያውን ሂዱና ፈታችሁ አምጡት። ለምንድን ነው ብትባሉ፣ ጌታው ይፈልገዋል በሉ። እግዚአብሔር የሚፈልጋቸው በየጠጅ ቤቱ በየመጠጥ ቤቱ በየዝሙት ቦታው የጠፉ ሰዎች አሉ። እየኖሩ የመሰላቸው ግን የሞቱ ተንቀሳቃሽ ሬሳዎች በየቦታው አሉና እናምጣቸው። ማለት በቤተክርስቲያናችን ሰው ሞት የሚባለው መጀመሪያ መተንፈስ ያቆም ነው። ከዛ እሳት ይቀጥላል። አራቱ ባህሪያት በቅደም ተከተል ማህበሩን እያፈረሱ ይወጣል። መጀመሪያ ነፋስ ይወጣል፣ መተንፈስ ያቆማል። ከዛ እሳት ይወጣል፣ ይቀዘቅዛል። ከዛ ውሃ ይወጣል፣ ይደርቃል። ከዛ አፈር ብቻ ማይበሩ ተበታተነ ማለት ሞተ የሚባለው አፈር ብቻ ይቀራ ኋላ በለ ተመጣ ደግሞ ነጋሪስ ሲመታ ማይበር ተጆች ተሰባሰው ሰው ሆኖ ይነሳል ማለት ነው።